በድጋፉ የተገኙት የህክምና መገልገያዎች በሆስፒታሉ ለሚታከሙ የጽኑ ህሙማን ታካሚዎች ሚናቸው የጎላ ነው ያሉት የሐዋሳ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ችሎታው አየለ አይነተኛ ችግር የገጠማቸውን ታካሚዎች ለማከም የሚረዱ ናቸው ብለዋል። ይሄ ለምንሰጠው አጠቃላይ የህክምና አገልግሎት ወሳኝ ከሚባሉ እቃዎች ውስጥ ነው ያገኘ ነው በብዙ ብር የሚገመት ከ20 ሚሊዮን ብር በላይ ወጪ የሚያስወጣንን ነው በነጻ ያገኘነው የትራንስፖርት ኮስቱን አጠቃላይ ሂደቱን ጭምር በራሳቸው ጨርሰው ራሳቸው መሳሪያዎቹ ማሽኖቹን ገጣጥመው እንዲሰሩ አድርገው ሰጥተውናል። ሆስፒታሉ ባለፉት አምስት ዓመታት አገልግሎቱን በማስፋት ለታካሚዎች የሚሰጠውን ህክምና የሚያቀሉ ናቸው ያሉት የጠቅላላ ቀዶ ህክምና ሐኪምና የቀዶ ህክምና ትምህርት ክፍል ኃላፊ የሆኑት ዶክተር በላይ መለሰ የጽኑ ህሙማን ክፍል እንዲያድግ ብሎም ለታካሚዎች አስፈላጊውን ድጋፍ ለማድረግ የሚያስችሉ ናቸው ብለዋል። አሁን ደግሞ እንደምታዩት ስድስት ሜካኒካል ቬንቲሌተር ስድስት ፖርተብል መካኒካል ቬንትሌተር ተሰጥቶናል ማለት ነው። ይሄ ማለት እንግዲህ ምን ማለት ነው? አቅማችን በእጥፍ ይጨምረዋል ማለት ነው እጥፍ ጨምረዋልና፣ አሁን 12 የሚሰሩ መካኒካል ቬንትሌተሮች ሆስፒታላችን ይኖረዋል ማለት ነው። ስለዚህ እንግዲህ ለዚህ አካባቢ ላለው ማህበረሰብ ከዚህ በኋላ እኛ ፔሼንቶችን አንልክም ማለት ነው። አለመላክ ብቻም ሳይሆን በአቅራቢያ ካሉ ሆስፒታሎች እንደ ዲላ፣ ወላይታ ሶዶ እንደዚሁ ሻሸመኔን ጨምሮ ካሉ የሚመጡ ነው ህሙማንን መቀበል እንችላለን የሚያስችል አቅም ነው የተገነባውና፣ እምነት ለመናገር ይሄ ትልቅ ዜና ነው። በድጋፉ የተገኙት የህክምና መገልገያዎች ከታካሚዎች ባለፈ ለ ባለሙያዎች ከፍተኛ ፎይታን የሚፈጥሩ ነው ያሉት የሐዋሳ ዩኒቨርሲቲ የህክምና ጤና ሳይንስ ኮሌጅ ቺፍ ኤክስኪውቲቭ ዳይሬክተር ዶክተር አለሙ ጣሚሶ ከተለያዩ ድጋፎች የሚገኙ የተለያዩ ቁሳቁሶች የሚጠግኑ ባለሙያዎች ለሀገሪቱ ያስፈልጋታል ብለዋል። እንደ አጠቃላይ ከፍተኛ የሆነ ችግር ለታካሚውም ለእኛም የሚቀርፍ ነው ብለን እናስባለን። እሱ ብቻ አይደለም። ዛሬ አይታችሁ እንደሆነ በአሜሪካ ላይ ኢንጂነሮች መጥተዋል። የሀገራችን አሁንም ትልቁ ችግር ማሽን እንኳን ቢኖር ያንን ማሽን ሲበላሽ የሚጠግን ሰው የለም። አሁን ጨረን ማሽን አለ፣ አምስት መቶ ሚሊየን ብር በላይ የተገዛ ነው። ሲቲስካን አለ፣ ኤምአርአይ አለ፣ ትላልቅ ብሮች ወጥቶ ይገዛሉ። ነገር ግን ሲበላሹ ያንን ጠግኖ በየጊዜው ወደ ስራ የሚያስገባ አካል የለም። እንደውም አንዳንድ ጊዜ ኮሚኒቲ ምን ይላል አውቆ ነው ብሎ ሆስፒታሎችን ሲተች ያለውና አውቁ አይደለም። ሆስፒታሉ ምንድን ነው ችግራችን? ባዮሜዲካል ኢንጂነሮች በሀገሪቷ ውስጥ የለምና ና ይሄ ድጋፍ ግን ካያችሁት፣ ባዮሜዲካል ኢንጂነሮችን መጥተዋል ከአሜሪካ ማሽኖቹ እነሱ ናቸው የሚገጥሙት። እንደገና ደግሞ ሲበላሽ ኮንቲኒወስሊ በዙም የእኛን ባዮሜዲካል ኢንጂነሮችን ያማክራሉ። ከ2012 ጀምሮ በድጋፉ ከፍተኛ እንቅስቃሴ እያደረጉ ያሉት የአሜሪካ ኮሌጅ ኦፍ ሰርጅን የቀዶ ጥገና ማህበር አስተባባሪ ዶክተር ጊል ክሪስ ጃክሰን በቀጣይ ተመልሰው ወደ ሐዋሳ ሪፈራል ሆስፒታል በመምጣት በተለይም በካንሰር ለተጠቁ ታካሚዎች እርዳታን ማድረግ እንደሚሹ ተናግረዋል።